ሰበር ዜና! በአዲስ አበባ ከተማ የግመል ስጋ እየተቸበቸበ ነው ተባለ። በተለይ ወደ ቦሌ ሚካኤል ባሉ አካባቢዎች የግመል ስጋ በድብቅ አስገብተው የሚሸጡ መኖራቸው ተጋለጠ። በአዲስ አበባ ከተማ ህገወጥ የግመል እርድ መበራከቱንና ድርጊቱ ከወትሮ የተለየና አዲስ ፈተና እየሆነበት እንደሆነ የአዲስ አበባ ቄራዎች ድርጅት አሳውቋል። የድርጅቱ ስራ አስኪያጅ አቶ ሙሉነ ደሳሌ ግመሎቹ ህገወጥ በሆነ መንገድ ታደው ለሽያጭ እየቀረቡ መሆኑን ገልጸው በተለይ ወደ ቦሌ የሚካኤል ባሉ አካባቢዎች የግመል ስጋ በድብቅ አስገብተው የሚሸጡ መኖራቸውን አስረድተዋል። ህገወጥ ጥርድ የሚፈጸመው አስፈላጊው ምርመራ ባልተካሄደበትና ባልተፈቀደ ቦታ ላይ ሲሆን ይህ የህብረተሰቡን ጤንነት አደጋ ላይ የሚጥል በመሆኑ ድርጅቱ ለማስተካከል እየሰራ ስለመሆኑ ጠቁሟል። ህብረተሰቡ ጥራቱን የጠበቀ ስጋ መውሰድ እንደሚፈልጉ እናውቃለን ያሉት ስራ አስኪያጁ፣ ለዚህም ሲባል ማህበረሰቡ ህገወጥ የግመል እርድን ሲመለከት ወዲያውኑ ጥቆማ መስጠት እንደሚገባው አሳስበዋል። ህጋዊ የግመል እርድ በቄራዎች ድርጅት በተለይ በአቃቂ ቃሊቲ ቅርንጫፍ በስፋት እንደሚከናወንና ስጋው በስፋት ለሚጠቀሙ የሶማሌና የአፋር ህዝብ ተደራሽ እንደሚሆን ተገልጿል። የቄራዎች ድርጅት በአማካይ በቀን ከሰባት እስከ አስር የሚደርሱ ግመሎች እርድ እንደሚከናወኑም ጭምር አሀዱ ሬዲዮ ዘግቧል።